ሚኪ የሚባል ሰው ከቤት አውጥቶ ማይሆን ቦታ ማይሆን ሰፈርና መንደር ላይ አየዋለሁ። ከነሱ ዘር ላይ አዶ ከበሬ መንፈስ ተሰበረ። ከአንቺ ዘር ላይ ደግሞ የአቴቴ መንፈስ ተሰበረ። አሜን። በጌታ መንፈስ ሽብር የሚል ስማየው ራሲኒ እግዚአብሔር በልጅ ባርክሽ ከትልልቅ ሰዎች ጋር ያየውሽ። አሜን። ቢዝነሱ ዓለም ላይ ካሉ ከትልልቅ ሰዎች ጋር አሜን የአገር የሀገር ውጭውንም ጀጅ ከፈትኩልሻ። አሜን። ሰብለ ማለች ተለቀቀላታ፣ ላይ ሁለት ሱቃለሽ። እንዴት ነሽ? ሁሉ ሰላም ነው እላለሁ እኔ ያለሽ ሚኪ የሚባል ሰው ማን ነው? የት ነው የሚኖረው ማለት እላት አይምሮን ሙሉ ሲሰውረው አያለሁ። ትክክል ነው። ከቤት አውጥቶ ማይሆን ቦታ ማይሆን ሰፈርና መንደር ላይ አየዋለው። ትክክል ነው። እግዚአብሔር እዚህ ቤት ጣልቃ ይግባ። ለዚህ ብላቴና ጉብኝት ይሆን እስቲ የምትራሩ ሰዎች እጆቻቸውን አሳየው። ይሄ እሱ ነው እላት። ብዙ ነገር አስትቶት ነው ሰፈር ያዋለው። በቃ አሁን ጭራሽ አልሰራም አላት እናትየው። በጣም የሚገርማችሁ በጌታ መንፈስ ማየው፣ የተማረ ሰው፣ አዋቂ ሰው፣ በብዙ ነገር የመጠቀ ሰው ሀገር ውስጥም ከሀገር ውጭም በብዙ ክብር የነበረ ሰው አሁን ግን ሴጣን አምጥቶ ሰፈርና መንደር ላይ አስቀምጦታል። የኔ ኢየሱስ ደግሞ የወደቀን ማንሳት ያውቅበታል፣ የተረሳን ማስታወስ ያውቅበታል፣ የተጣለን መሰብሰብ ያውቅበታል። የሰማያት አባት እግዚአብሔር ሆይ በጌታዬ በኢየሱስ ክርስቶስ ስምና ስልጣን፣ እኔ በእምነት ይህን ባሪያ በፎቶ በፊት ይሸዋለሁ በስም ባድራሻ የምታውቀው የናዝሬቱ ኢየሱስ ይህንን ወንድሜን ሚካኤልን ካለበት በክርስቶስ ኢየሱስ ስም ወደ አንተ ጠራሁት። አሜን። ወደዚህ ቤት ጠራሁት። አሜን። ወደ ፊት ጠራሁት በጌታ በኢየሱስ ስም። አይምሮን የሚያልፍ ሰላም ያገኘው፣ የድንጋይ ልቡን የሚቀይር ሰላም ያገኘው። እግዚአብሔር ሆይ በእርሱና በነገሩ ጣልቃ ግባ። አሜን። ጠራሁት በኢየሱስ አሜን። ጠራሁት በኢየሱስ ስም አሜን። ጠራሁት በኢየሱስ ስም አሜን። ስሚኝ ማሚ በደንብ ይሄ ሰው የዚህ አካባቢ ቁጭ ብሎ አየዋለው በጌታ መንፈስ አሜን ሁሉ ሰላም ይሆናል። በኢየሱስ ስም ከዚህ ማይክሮ ሰከንድ ጀምሮ እንባሽ ይታበስ እንባሽ ይታበስ እንባሽ ይታበስ እንባሽ ይታበስ። ዘር ማንዘራችሁ ላይ ያለ ጨለማ ተሰበረ። የአዶ ከበሬ መንፈስ የሚባል አዶ ከበሬ መንፈስ ከሰሜን አካባቢ ከወደ ትግራይ አካባቢ የሚነሳ ተሰበረ። በላይ እባክህ ድገምና፣ በኢየሱስ ስም በላይ ጨለማ፣ ጭንገፋ፣ እርግማን ከሰሬ ላይ ተሰበረ ከነሱ ዘር ላይ አዶ ከበሬ መንፈስ ተሰበረ። ከአንቺ ዘር ላይ ደግሞ የአቴቴ መንፈስ ተሰበረ። አሜን። የምን መንፈስ አልኩሽ? የአቴቴ መንፈስ ከሴት አያትሽ ቤት የሚከተል ጨለማ የጭንገፋ መንፈስ ከአንቺ ላይ ሲሰበራ ያለው። አሜን። እሺ ጩሁና ተሰበረ በለው። የኔ ቤት በይ እስቲ፣ የኔ ቤት ሰላም ይሆናል በይ። ሰላም ይሆናል የኔ ህይወት በይ። ሰላም ይሆናል በይ። የኔ ነገር በይ እስቲ፣ የኔ ነገር አይሞትም በይ በህይወት ይኖራል ባይ፣ በህይወት ይኖራል አሜን። ያለ ሰው ይሁንለት አሜን። ምን እንደሆነ አላውቅም። ጌታ መንፈስ ቅዱስ ልጄ ትበርታ እንጂ ልጄ ትመን እንጂ የሷ ነገር በህይወት ይቀጥላል ይለኛል። አሜን። አሁን ኃላፊነቱን መንፈስ ቅዱስ ለራሷ ተወለት። ካመንሽ ያንቺ ነገር በህይወት ይቀጥላል። አሜን። ካላመንሽ ግን ያንቺ ነገር ይጨነግፋል። እኔ እንደ ነብይ እናገራለሁ። ነገርሽ አይጨነግፍም። አሜን። እግዚአብሔር ጣልቃ ይገባል። አሜን። በጌታ መንፈስ ሽብር የሚል ስማየው፣ ሽብር የሚል ስማየው አንቺ ራስሽ አምኝኔ ወጣሁ ጌታዬ ያውቀኝ ቅድሚያወ አትፍራ ልጄ እኔ ነው ያለኝ። ውስጤ የለብን የጣልኩበት እግዚአብሔር ነው መከራ የደገፈኝ ሳለቅ ስምባዬን ያበስልኝ የቅኖች አባት እግዚአብሔር ዘመዴ ነው። በሕይወትሽ እግዚአብሔር የሚሰጥሽን ሁሉ ለእግዚአብሔር መስዋዕት አደርገሽ ታቀርቢያለሽ። እርግጠኛ ነሽ፣ እግዚአብሔር በልጅ ባርክሽ። አምላኬ እግዚአብሔር አለቃ በቃ በተባለ ጊዜ በብዙዎች ቤት ላይ ጉብኝት ስታደርጋ ይቻል ሙት ማሐፀን ቀስቅሰህ ፍሬት ስትሰጣ አይቻል ጌታ ሆይ የአባቶች አምላክ የአብርሃም የኢሳቅ ያዕቆብ አምላክ እግዚአብሔር በልጅህ በክርስቶስ ኢየሱስ ስምና ሥልጣን ባሪያህን አንዴ እንድታስባት እለምንሃለሁ አሜን የወደድከው ሁሉ በህይወቷ የፈቀድከው ሁሉ በህይወቷ ላይ እንዲሆን እለምንሃለሁ አሜን በናዝሬቱ ጌታ በኢየሱስ ክርስቶስ ስም ነገሯን ሁሉ በጭንገፋ መጥቶ ጌታ እግዚአብሔር ሆይ ነፍሷን እየፈለገ ያለ ዘርማን ዘሯ ላይ ያለ የጨለማ መንፈስ ለዘላለም የተረገመ ይሆን። አሜን። በኢየሱስ ስምና ስልጣን ለዘላለም የተረገመ ይሆን። አሜን። ሰዎች ሲሳካላቸው የማይወድ በትዳር በስራ በትምህርት በኑሮ ሲከናወኑ የማይወድ በናዝሬቱ ጌታ በኢየሱስ ስምና ስልጣን ከዚህ ቀን ጀምሮ ረገምኩት። ለዘላለም የተረገመ ይሆን፣ አሜን። በኢየሱስ ስም የተረገመ ይሆን፣ አሜን። በኢየሱስ ስም የተረገመ ይሆን፣ አሜን። የቤትሽ ሰላምና ደስታ ይመለስ፣ አሜን። አላውቅም። እግዚአብሔር ለቤትሽ ተሐድሶ አደርጋለሁ፣ አሜን። ረፍት ባጣሽበት ጉዳይ ላይ እኔ አምላክሽ እግዚአብሔር ጣልቃ አገባለሁ አለ፣ አሜን። የሆነን ሰው እግዚአብሔር አሳልፎ ሲሰጥ ሲያስገዛልሽ አየው በክርስቶስ ኢየሱስ ስምና ስልጣን የገዢነት መንፈስ ከዚህ ሰዓት ጀምሮ ያገኘሽ። አሜን። እምባሽ ለዘላለም ይታበስ። አሜን። ቀሪ ዘመንሽን ታገለግያለሽ። አሜን። በኃይልና በስልጣን ወንጌል ትሰብኪያለሽ። አሜን። እግዚአብሔር አምላክ እንደዚህ አለኝ። ስለ እኔ እየመሰከርሽ ዘመንሽን ትጨርሻለሽ። አሜን። ከማንም በታች አላደርግሽም ማለት ነው። አሜን። የበላይ አደርግሻለሁ። አሜን። የሰው እጅ አላሳይሽም ማለት ነው። እጆችሽ ማረፍ ያዘጋጃለሁ አለኝ ጌታ፣ በኢየሱስ ስም ይችን ተከናወኝ ተፈጸመ። አንቺም ጋር የአገልግሎት ጥሪ ሲመጣ ያው ነይ እስቲ፣ የሆነ አዲስ ጉብኝት ወደ አንቺ ሲመጣ አሜን፣ አዲስ በረከት ወደ አንቺ ሲመጣ፣ እስካሁን በትግል ነው፣ እስካሁን በጉልበት ነው፣ እስካሁን በእውቀት ነው፣ እስካሁን በችሎታ ነው። ከዚህ በኋላ ግን ያንቺን በረከት እግዚአብሔር በቅባት እጠራዋለሁ። አሜን፣ አሜን። አንድ ጊዜ ታውቂያለሽ። የነቢያት አገልግሎት የሚታየውንማ ስለምታዩት እግዚአብሔር መናገር አይፈ የማይታየውን ነው የሚያሳየውና የሚናገረው፣ እግዚአብሔር እውነት ነው። እኔ የእምነትሽ ደረጃ ምን ያህል እንደሆነ ባላቅም ማለት ነው እግዚአብሔር አንቺን በምድሪቷ ላይ ማለት ነው ፋይናንሻሊም ስፕሪቹዋሊም ሲባርክሽ አየሁ። አሜን፣ ሃሌሉያ። አሁን ምናልባት ሰዎች በስጋ አይን ሳይሆን አይገባትም ሊሉ ይችላሉ። አያገባኝም፣ ግን አይገባሽም የምትባይበት ቦታ ሁሉ ከዚህ በኋላ በቅባት ትገባለች። አሜን የት እንደማይታውቅ አለሽ። ከትልልቅ ሰዎች ጋር አየሁኝ። አሜን ከትልልቅ ሰዎች ጋር በቢዝነሱ ዓለም ላይ ካሉ ከትልልቅ ሰዎች ጋር አየሁኝ። አመራር ላይ ካሉ ከትልልቅ ሰዎች ጋር አየሁኝ። አንተ ይሄ ቅባት ያግኝ፣ በኢየሱስም! ይሄ ቅባት ያግኛችሁ፣ በኢየሱስም! ይኸውልሽ ምን እንደማይታውቅ አለሽ። ጌታ መንፈስ ቅዱስን ደስ ያለኝ የአገር ውስጡንም የሀገር ውጭውንም ደጅ ከፈትኩልሽ የሚሆን የሀገር ባሮች ከፈትኳል። ያ ብቻ አይደለም፣ የእሑድ 15 ነው። አንድ ሴት እዚህ አ ኤርትራዊት ሴት ስጸልይላት ጌታ ሲናገራት የምታስታውሱ ሰዎች የኢምፖርት ኤክስፖርት ስራ አሜን። እህ አሜን። ምን አልኩሽ? ኢምፖርት ኤክስፖርት ምንድን ነው የምታውቂው ነገር። ላይሰንስ አለኝ ኤክስፖርትም ኢምፖርትም በሱ ላይ ነው በጀቴ። ለሷ ሲጸልይ በሷ መንፈስ ደግሞ ያንቺን ነገር አይ አሜን ሃሌሉያ ኢየሱስ ጌታ ነው እ ሱቅ ምናምን ልብስ ነገር ጋር ምን ታውቂያለሽ? ልብስ ቤቶች ነው ያለኝ። ልብስ ቤቶች ስንት ሱቅ አለሽ? ሁለት ሱቅ አለሽ። ሁለት ሱቅ አለሽ። ይብዛ ይስፋ ይባረክ። ጌታ ይችላል፣ እውነት ይችላል። የባህል ልብስ ምናምን ነገር አንዱ የባህል ልብስ፣ አንዱ የባህል ልብስ ነው፣ አንደኛው የፈረንጅ ነው። ሳምንት እሷን እግዚአብሔር ከመኪና አደጋ ከድንገተኛ አደጋ አስመለጥኩሻል አይደል? አንችንም አንቺንም ከድንገተኛ አደጋ አስመለጥኩሽ። አሜን። መንጃ ፈቃድ አለሽ እንዴ? አለኝ። እስቲ አውጪ። መኪና ታሽከረክሪ ያለሽ፣ አቁመሽ የገባሽ በቃ ተሰበረ። አሜን። ከአንቺ ፊት ጨለማ ተሰበረ። አሜን። ይኸውልሽ አሁን ወደ ምነግርሽ በረከት እንዳትገቢ የሚገዳደርሽ ስፒሪት አለ። ስታሽከረክሪ፣ ቁልፍ፣ ሞተር ከማስነሳትሽ በፊት ኢየሱስ ይቀድማል። አይ አሜን፣ አሜን፣ አሜን፣ አሜን። አስደንጋጩን እግዚአብሔር አስደንግጦታል። አሜን። ወንድወሰን የሚባል ስም ታውቂያለሽ? አለ። የባለቤቴ ጓደኛ እ የባለቤቴ ጓደኛ ከዚህ ቀን ጀምሮ እሚስቁ ሰዎች በፍጹም አንቺን መሸወዳጭ። አሜን። ከዚህ ከምትካፈው ቅባት የተነሳ እግዚአብሔር አምላክ ከመንገድሽ ላይ ያነሳችው። አሜን። ለበረከትሽ ግን የማይመቹ ሰዎች ይነሱ ይነሱ። ቅሪልሻል። አይ አይነሽ በፍጹም። እግዚአብሔር ደስ ያለኝ ከዙሪያሽ ላይ የማጸዳው ነገር አለ። ዞር ዞር የማረገው ነገር አለ። አሜን። ያለ መከልከል ወደ በረከትሽ ትገቢያለሽ። አሜን። ወደ በረከትሽ ትገቢያለሽ። አሜን። እኞቻችሁን ከፍ አድርጉና እግዚአብሔር ሆይ በሎ። እግዚአብሔር ሆይ፣ ከዚህ ቀን ጀምሮ ከዚህ ቀን ጀምሮ ከበረከቴ ጋር ከበረከቴ ጋር ስለምታገናኘ ስለምታገናኘ አመሰግናለሁ አመሰግናለሁ። ሰብለ ማለች ሰብለ አንቺ ነሽ። ተለቀቀላታ ላይ ጌታ በጀቱ ተለቀቀ አሜን። በጀቱ ተለቀቀ አሜን። ተለቀቀ አሜን። አሜን። አንቺ የምትጠብቂው አይደለም። እግዚአብሔር ያልጠበቅሽውን በረከት አዘጋጀሁልሽ። አሜን። ከዚህ ቀን ጀምሮ የምትነኪያቸውን የእጆችሽን ስራ ሁሉ እግዚአብሔር ባረኩታል። አሜን። አሁን ስራ ጥሩ ነው፣ ብዙ ነገሮች ተሻሽቷል። በብዙ ተስፋ መቁረጥ ውስጥ ነው ያለሽ። እውነት ነው። ኦኬ ጌታ መንፈስ ቅዱስ ሱቅ እንዳለሽ ብቻ ቋራ ለምን የሚያሳየው አሁን በጌታ መንፈስ የምትቆሚበትን የምትኖሪበትን ሁሉ አሳየን። የእንደገና አምላክ እግዚአብሔር ታሪክ እቀይራለሁ እያለሽ አሜን። ታሪክ እቀይራለሁ። አሁን ያለው ሁኔታ አይመጥንሽም አንቺ ልክ ነው ማውራው ነገ አሁን ያለው ሁኔታ አይመጥንሽም። ትቶሽ የሄደ የሆነ በረከት አለ። በኢየሱስም በእጥፍ ይመለስልሽ አሜን። በእጥፍ ይመለስልሽ። በእጥፍ ይመለስልሽ ከዚህ ቀን ጀምሮ በጌታ በኢየሱስም እጅ በአብ ከሚያስጭን በረከት ጋር አገናኘሁች በአብ በወልድ በመንፈስ ቅዱስ ስምና ስልጣን በሦስቱ ሥላሴ ስም አጸናሁልሽ ሂጅና ተከናወኝ በኢየሱስ ስም አሜን። ሁሉ ሰላም ነው። ሁሉ ሰላም ነው። ዝም ብለህ እግዚአብሔርን ጠብቅ። ያንተ ጊዜ በጣም ገና ነው። በምንም ነገር ቀድመህ እንዳትወጣ፣ በምንም ነገር እግዚአብሔርን እንዳትቀድም፣ ከእግዚአብሔር ጋር እንዳትተላለፍ የሆነ ሲዝን ሲመጣልክ እያየሁ ነው። እግዚአብሔር የሚያከብር ሲዝን ለራስ አይደለም፣ ለሌሎች የምትተርፍበት ሲዝን እየመጣ ነው። ለራስ አይደለም፣ ለብዙዎች ዘር የምትሆንበት ጊዜ እየመጣ ነው። በረከት የምትሆንበት ጊዜ እየመጣ ነው። ግን እንዳትቀድመው። እግዚአብሔር አባቴና አምላኬ እግዚአብሔር ሆይ፣ በልጅ በክርስቶስ ኢየሱስ ስም ይህን ብላቴና ባረኩት። የትኛው የሚከተለው የሚፈልገው ጨለማ አያገኘው ባዶነት ከህይወቱ ላይ ይመታ እርግማን ጭንገፋ ይሰበር። ጃበሮ የተናገርከውን በጌታ በኢየሱስም ያየህለትን ማየት ይሁንለት።